የባህር በር በጉልበት ነው ወይስ በብልሃት የሚል አርቲክል ጽፌ ነበር። ጉዳዩ ኢትዮጵያ ያስፈልጋታል ላያስፈልግትን ጉዳይ ላይ ሳይሆን እንዴት ነው የምታገኘው ነው። የኢትዮጵያን ሕዝብ አይተውታል። የኢትዮጵያ ሕዝብ በደንብ የባህር በርን እንደሚፈልገው ስሜቱ ገብቷቸዋል። ቀጥታ ከተቃወሙ ትክክል እንደማይሆን ገብቷቸዋል። ስለዚህ ለመቃወም ምን ያደርጋሉ? ዙሪያ ጥምጥም ይሄዳል። ሲጀመር ኢትዮጵያ የባህር በሩን የምትፈልገውም የጠየቀችውም በሰላማዊ መንገድ ነው። በቃ የሙሉ ጊዜ ተቃዋሚ መሆን ችግር ነው። የምትቃወመው ነገር ያስፈልጋል ካልተቃወምካት ነው፣ ካልተቃወምክ ላኪዎች አይከፍሉ። ሁሌም ቅድሚያ የምትሰጠው ኢትዮጵያ ለሰላም ነው እንጂ እንደ ሻዕቢያ ትንኮሳ እስካሁን የለየለት ጦርነት ውስጥ ነበርን እኮ እንደሚከሷት የጦርነት አራራ የለባት። በጣም እንደውም በተቃራኒው ጦርነትን ለማስቀረትና ሰላማዊ አማራጮችን ለማጽናት እየታተረች እየደከመች እየለፋች ያለች ሀገር። የመንግስት የጸጥታ ሰራተኞች ይገደላሉ ይቆስላሉ። ለምን ህዝብ ራሱን ለመከላከል መብቱን ለማስከበር ሳይወድ በግድ አጸፋዊ እርምጃ ይወስዳል። መንግስትን እኔ ልጣልህ አንተ ዝም ብለህ እየኝ፣ መንግስትን እኔ ልገፍትርህ አንተ ዝም ብለህ ተመልከተኝ። ለእርሱ አራት ኪሎ ለመግባትና የአራት ኪሎን ጥም ለመቁረጥ ሲባል ህዝብ ይለቅ አሁን አላማሰይም ሞ ወታች ያ ደስ ብሎናል። ምክንያቱም ምንም አይነት ነገር ስለገ ለ ነገ ወይ ደግሞ ነገር የለም እንዲሁ እንደጎመዣችሁ እንዲሁ እንደ ጓጓችሁ አለ ተስማምተው የሚቃወሙት የእኔ የሚሉት ነገር የላቸውም። የተሰበሰቡት በግለሰብ ጥላቻ ላይ የተመሠረተ ሀሳብን ለመንዛት ብቻ ነው። ከዚያ ያለፈ እዚህ ግባ የምትባል አንዲት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 ሁሉን የበለጠ ተደራሽ እንዲሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው። እየናፈቁት ያለውን የከተማ መፅ እንመለከታለን። ኢትዮጵያ ፈርታለች፣ የባህር በር ጥያቄዋን ልትተወው ነው እያሉ ያሉ ሰዎችም አሉ ወይ ጉድ! እሱንም በቆይታችን እናየዋለን። ከዛ በመለስ ደግሞ ህወሃታውያን፣ የህወሃት አፎች የህወሃትን ውድቀት በገዛ እንደበታቸው እያፍረጠረጡት ነው። ጀነራል ታደሰ ወረደ ምን ላይ ናቸው? በቆይታችን እንመልሰዋለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት ኢትዮጵያ የባህር በር ጥያቄዋን ካነሳችበት ጊዜ ጀምሮ በርካቶች የተለያዩ ሀሳቦችን ይሰጣሉ። ከዛ ውስጥ አንዱና ዋነኛ የነበረው ኢትዮጵያ የጦርነት ቀስቃሽ ልትሆን ነው፣ ኢትዮጵያ ጦር ቀስቃሽ ናት የሚል ጩኸትና ጫጫታ ታዲያ ከሰሞኑ በቤጂንግ የኢትዮጵያ ኤምባሲን ጨምሮ ሌሎችም ኤምባሲዎች ኢትዮጵያ ለሰላማዊ ንግግር ዝግጁ መሆኗን መናገራቸው ወይ ደግሞ መጽሐፋቸውን ተከትሎ በርካቶች ኢትዮጵያ ፈርታለች የባህር በሩን ትተዋለች እያሉ ነው። ይሉሽን በሰማሽ ገበያ ባልወጣሽ ማለት ይሄ ነው። ምንድን ነው የምትሉን? በነገራችን ላይ እነኚሁ ሰዎች ከዚህ በፊት አሁን እንደዚህ የሚሉ ሰዎችን የሚደግፉ ግለሰቦች የባህር በርን በሰላማዊ መንገድ ሊያመጡት አይደለም ግጭት ሊቀሰቅሱ ነው ምናምን የሚሉ ግለሰቦች ከዚህ በፊት ምን ይሉ እንደነበረ ማለት ራሳቸው ያንን ሀሳብ ሲናገሩ ምን እንደሚሉ ጥቂቶቹን አይተን እንመለስ። የባህር በር በጉልበት ነው ወይስ በብልሃት የሚል ትቅልጽፍ ነበር ቢ ሪሼር አደርግላቸው አሉ። እሺ፣ ጉልበትና ብልሃትን አመዛዘን መሄድ ያለብህ አሁን ብልሃት ነው የሚያዋጣኝ ወይ ጉልበት ነው የሚያዋጣኝ ብለህ መመዘን መቻል አለብህ። እንደ ኢትዮጵያውያን ነው የምናስበው። ለኢትዮጵያ የሚሻለው የቱ ነው ነው ለኢትዮጵያ ወደብ ወደብ የራሷ የወደብ ይሁን የባህር በር ይሁን የባህር ኃይል ማስቀመጫ ይሁን ኢትዮጵያ ቢኖሯት ጥሩ ነገር ነው። ጉዳዩ ኢትዮጵያ ያስፈልጋት አላስፈልግትን ጉዳይ ላይ ሳይሆን እንዴት ነው የምታገኘው ነው እንዴት ነው የምታገኘው የምችለው ነው እንግዲህ እንደሰማችኋቸው ነው የእነሱ ጥያቄ የነበረው። ጦርነት ይቀሰቅሳል ምናምን የሚል ነው። በነገራችን ላይ የባህር በርን በቀጥታ መቃወም አይቻልም፣ በቀጥታ ለመቃወም አይመችም። ምክንያቱም የኢትዮጵያን ህዝብን አይተውታል። ምንም እንኳን ላኪዎቻቸው እንዲቃወሙ ቢልኳቸውም እንኳን የኢትዮጵያን ህዝብ አይተውታል። የኢትዮጵያ ህዝብ በደንብ የባህር በርን እንደሚፈልገው ስሜቱ ገብቷቸዋል። ቀጥታ ከተቃወሙ ትክክል እንደማይሆን ገብቷቸዋል። ስለዚህ ለመቃወም ምን ያደርጋሉ? ዙሪያ ጥምጥም ይሄዳሉ። ዙሪያ ጥምጥም ከሚሄዱበት ጉዳይ ደግሞ አንዱ በሰላም ይምጣ የሚል ነው። እንግዲህ በሰላም ይምጣ ከነበረ ጩኸታችሁ አሁን ኢትዮጵያ ሰላማዊ ሀሳብን ስታነሳ የምን ፈራች ብሎ መጮህ ነው። ጫጫታውንስ ምን አመጣው? አለቅ ሲጀመር ኢትዮጵያ የባህር በሩን እምትፈልገውም የጠየቀችውም በሰላማዊ መንገድ ነው የምትጠይቀውን በሰላማዊ መንገድ ነው። ከጅምሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ደጋግመው የሚናገሩት እሱን ነው። ሰላማዊ መንገድና መንገድ ይሄን መደናበራቸውን ምን ፈጠረው ታዲያ? አሁን የምን ፈሪ ፈሪ ማለት ጀመሩ? ለምን ካልን እነኚህ ሰዎች የሙሉ ጊዜ ስራቸው ማልቀስና ማላቀስ ስለሆነ መቃወም ነው ስራህ። የሙሉ ጊዜ ተቃዋሚነት ሲሆን ችግር ነው። በቃ የሙሉ ጊዜ ተቃዋሚ መሆን ችግር ነው። የምትቃወመው ነገር ያስፈልጋል። ካልተቃወምክ አትኖርማ። ካልተቃወምክ ላኪዎች አይከፍሉም። ስለዚህ የሙሉ ጊዜ ተቃዋሚ ነህ። ምንም ቢባል እየተቃወምክ መቋቋም ነው። ሌላ ነገር የለውም። ሀገር እያፈረሱ ሀገር እየናዱ እየተንጫጩ መቀጠል መቃወም ነው እና ይሄ ጫጫታቸው ከዛ የመጫ ነው። ኢትዮጵያ በየትኛውም መንገድ በነገራችን ላይ አንዳንድ ጉዳዮች አይገለጡም እንጂ ዲፕሎማቲክ ማህበረሰቡም እያላቸው እንዳሉ አንዳንድ ጉዳዮች ምንድን ነው የሚሰሙ ጭምጭምታዎች። ኢትዮጵያ የባህር በሩን ያለ ጦርነትም ጭምር የምታገኝባቸውን ስራዎች በደንብ እየሰራቸው የባህር በራችንን ያለ ውጊያ ማግኘት ከቻልን ውጊያ ምን ይሰራልናል? እኛ የጠየቅነው የባህር በር ነው። በሰላማዊ መንገድ የምናገኝበት ስራ ከተሰራ ጥሩ ነው። ሁሌም ቅድሚያ የምትሰጠው ኢትዮጵያ ለሰላም ነው እንጂ እንደ ሻቢያ ትንኮሳ እስካሁን የለየለት ጦርነት ውስጥ ነበርን እኮ እንደ ሻቢያ ስራ እንደ ሻዕቢያ ሴራ እንደ ሻዕቢያ ትጋት ኢትዮጵያን ጦርነት ውስጥ ለማስገባት ያደረገው ትጋት እንደምታውቁት ነው። ኋላ ላይ የምንመለከተዋለን እና እየለየላቸው ቅዥብ ያሉ ሰዎች ናቸው። እንዲህም ያላችሁ እንዲያማላችሁ ግን የእኛ ሀገር የባህር በር ጥያቄዋን በደንብ በደንብ ታስመልሳለች ነው የምንለው። ሌላኛው ጉዳያችን ዛሬ የምናየው የከተማ መጽ የሚል ነው። እስኪ አቶ ልደቱ አያሌውንና መሳይ መኮንንን ጥቂት ሰምተን እንምጣ። እንግዲህ ህዝባዊ ቢተኝነት ሲባል ህዝባዊ አመፅ ዓለም በመላው ዓለም የሚካሄዱት እርምጃ ይወሰዳል። መቼም የተቆጣ ማህበረሰብ በመንግስት ንብረቶች ላይ መኪኖች ላይ እንዲህ አይነት እርምጃ በመውሰድ የኃይል እርምጃ አመፅም ሲባል አመፅ ብሎ እንደው እርምጃ የሌለው ነገር ልናስብ አንችልም። አመፅ ከተባለ እርምጃዎች አሉ። ይህም በተመለከተም በጽሁፍ ላይ ያስቀምጥቋለ። መቼ ነው ታዲያ የአመፅ የሚጀምረው? በመንግስት በኩል በመንግስት በኩል አንድ ሰላማዊ ህዝባዊ ቤተኝነት ሲቀጣጠል መንግስት አንድ መንግስት ማድረግ ያለበት አካሄዳል። እሱን ተከትሎ መንግስት እስከሄደ ድረስ ትግሉ ሰላማዊ መሆናል። ነገር ግን ስልጣኔ አደጋ ውስጥ ሊወድቅ ነው ብሎ ወይም ደግሞ የህዝቡን ጥያቄ ሁልጊዜ እንደሚፈርጀው መንግስቴ መገልበጥ ምናምን የሚል ሰበብ ወይም ታርጋ እየለጠፈ ሰዎችን ማሰር፣ በሰዎች ላይ እርምጃ መውሰድ ሲጀምር ግን አፀፋ ሊመጣ እንደሚችል ከህዝብ ማውቃለሁ። በተለይ በጀንዚ ሙቭመንት ሲቪሊያን ብቻ አይደሉም የሚገደሉ። የመንግስት የጸጥታ ሰራተኞች ይገደላሉ፣ ይቆስላሉ። ለምን ህዝብ ራሱን ለመከላከል መብቱን ለማስከበር ሳይወድ በግድ አፀፋ እርምጃ ይወስዳል። ስለዚህ ይሄ የምናካሄደው ሰላማዊ ህዝባዊ እምቢተኝነት እንዲህ የዋዛ አይደለም። መንግስት ሲተኩስ ወይም ማሰር ሲጀምር ወይም ማተን ሲጀምር ይሄን አደረገ ተብሎ የሚቆም አለ በጣም ነው የሚያዝናን ነው በጣም ነው የሚያስቀው በጣም ያዝናናል በጣምም ያስቃል በጣም ያዝናናል በጣም ያስቃል ሰውየው ውርስ ለመካፈል ብሎ የቤቱና የቤቱን ከላይና ከታች ሲከፋፈሉ ነው አሉ ሰምቼም እና ምን አላሉ እሱ ከታች ያለው ደረሰው የፈለገው ከላይ ያለውን ነው ስለዚህ ምን አደረገ አፍራሽ ይዞ መጥቶ ከታች ያለውን የኔን ድርሻ አፈርሳለሁ ኋላ አሉ። ልደቱ አያሌውና ጓደኞቻቸው እየተከተሉት ያሉት የፖለቲካ ስልት እንደዛ የድርሻዬን አፈርሳለሁን እያለ ያለው ምንድ ነው? በግልጽ የከተማ መፅ እየጠራ ነው። ሲያሳዝኑ ልደቱ አያሌው ለከተማ መፅ እየጋበዛቸው ያሉ ወጣቶች ጥያቄዋናቸውን አቅርበው እንዴት እየተወያዩ ወደ ሰላማዊ ነገራቸው እየተመለሱ እንደሆነ በተከታዩ ቪዲዮ አይተን እንመለስ። አሁን ለመጣችሁ ሰላማዊ ሰልፍ ወይም ደግሞ ለመጣችሁ መብት ጥያቄ ደስ ብሎናል። ምክንያቱም ምንድን ነው ምንም አይነት ነገር ስለሌለው ነገር የለው ነገር፣ ወይ ደግሞ ትንኮል የተሸረበ የተጠመጠመ ነገር የለም። ከዛም ግን ደስ ብሎናል። ለዛ ነው ያስጨበጨብኳል። ቀጥሎ ለምታነሱ ጥያቄ ግማሹን መንግስት የሚመልስ ነው። ግማሹ አመራር የሚችሉ ከሆነ የሚመልስ ነው። የማችል ከሆነ ጠጥቶ

አይቆ ማድረግ ያለባቸው መልስ ማግኘት ያለባቸው መልስ ማግኘት ነው። ከዛ ባሻገር ሁሉም እዚህ ያለው ተማሪ እናገር ብንል 5000፣ 4000፣ 2000 አይሆንም። ሶስት ሰው፣ ሁለት ሰው፣ አራት ሰው ይወክላሉ። ሲን ተናግራችሁ የሚይዙት ይይዛሉ። ከዛ በኋላ እናንተ ድሮንም ክላስ መቃጠል የለበትም የትምህርት ሰዓት መቃጠል የለበትም። አንድ አስተማሪ የትምህርት ሰዓት ማቃጠል፣ አንድ ተማሪ የትምህርት ሰዓት ማቃጠል በፍጹም የተከለከለ ሀገራችንን እየወደመ ያለው ያለመማራችን ብለዋል። ስለዚህ ለትምህርታችሁ ብታፈታችሁ ያለችውን ደቂቃ ተነጋግራችሁ ዶክተር የሚመልስ ያለው አመራር የሚመልሰው ይመልሳል፣ የማይመልሰው ጥያቄው ተይዞ ወደ ላይ ሪፖርት ይደረጋል። በዛ ልክ ትሄዳላችሁ። ባየን እንጃላዳ ወዳቸዋል እንዳያችሁት ነው። ከፌዴራል ፖሊሶቹ ጋር እየተነጋገሩ እየተመለሱ ነው። ልደቱ አያሌው ለሞት እየጋበዛቸው ነው። እንዳልኳችሁ ትናንትናም እንዳነሳውላችሁ እነኚህ ሰዎች ማለዋል ኢትዮጵያ ውስጥ እንዲነሳ የፈለጉት የሞት እንትን አለ ማዕበል። በቃ መንግስትን ለመቃወም እንወጣለን፣ መንግስት ግን ምንም ማድረግ የለበት ዝም ብሎ ያየኛል። እማይመስል ነገር፣ እማይሆን ነገር፣ እማያስኬድ ነገር። መንግስትን እኔ ልጣልህ፣ አንተ ዝም ብለህ እየኝ። መንግስትን እኔ ልገፍትርህ፣ አንተ ዝም ብለህ ተመልከተኝ። እኔ ልደቱ አያሌው ለምን እንዲጨፍኑና ላሞኛችሁ እንደሚለን አላውቅ። በግላጭ ነው የከተማ መጽ በግልጥ ነው የከተማ እልቂት እየጠራ ያሉ። በቃ እልቂት ነው እንዲፈጠር እየተጋሉ። ለነኚህ ሰዎች የስልጣን አራራ ሲባል ማለት ለእርሱ አራት ኪሎ ለመግባትና የአራት ኪሎን ጥም ለመቁረጥ ሲባል ህዝብ ይለቅ። ያንን ነው እያለ ያሉ፣ ያንን ነው እየፈለገ ያሉ እኔ እኮ ሰው ማፈር ትቷል። ማለት እኔ ለምን አይገባኝም። ማለት እሱ ሲያምፅ መንግስት ዝም ብሎ ያየዋል። እሺ አትልማ እሺ ትላለ ዝም ብሎ ማየት ነው የመንግስት ተግባር የሚል ነው ልደቱ አያሌው። እንዴት እንዲ አቅሉን ሳተ? አቅሉን ስቷል። ታውቃላችሁ ልደቱ አያሌው እርስ በራሱ የሚጣረስ ሀሳብ በደንብ በደንብ የባሰበት ከሰሞኑ ነው። ያንን ምን እንደወለደው ስንገምት በቀጥታ የምናገኘው መልስ ምንድን ነው? የመንግስትን ፍጥነት መቆጣጠር አልቻሉም። መጣለን የሚሉትን የተቃውሞ ምክንያት የሆነ የሆነ ጉዳይ እንኳን ከእጃቸው ላይ እንዴት ብን ብሎ እንደሚጠፋባቸው እያያችሁ ነው። በመንግስት ፍጥነት፣ በመንግስት ትጋት፣ በመንግስት ስርዓት ልክ መሄድ መቻል አልቻሉም። እዛው ራስ በራሳቸው እየተነታረኩ፣ እዛው ራስ በራሳቸው እየተንጫጩ፣ እዛው ራስ በራሳቸው እንትን እያሉ መቀጠል ነው ያላቸው አማራጭ። እንዴ ውጡልኝና ሙቱ ነው የሚለን ያለ እንግዲ እንግዲህ ያሳያችሁ አሁን ባለው የኢትዮጵያ ነባራዊ ሁኔታ የከተማ መጽ አሁን ባለው የኢትዮጵያ ነባራዊ አቅጣጫ ላይ የከተማ መጽ ሞት ያለነው እልቂት ያለነው ውጣና ሙት። ልክ ይሄ ኔፓል ላይ እንዳየ ነው። ለመፍጠር የሚፈልጓት ሀገር ያቺ ናት፣ ቢሆንላቸው። አይሳካም፣ አይሆንም፣ ያንን ማድረግ አይችሉም እንጂ ቢሆንላቸው ሀሳባቸው እሱ ነው። እኔ ለምን በዚህ መጠን ኢትዮጵያን መጥላት ላይ ደረጃ ላይ እንደደረሱ አላውቅም። የእነሱ የስልጣን ካባ እስኪሞላ ድረስ፣ የእነሱ የስልጣን አራራ እስኪፈጸም ድረስ፣ የእነሱ የስልጣን ጥም እስከረካ ድረስ ጉዳያቸው አይደለም። ልክ እንደ ቅድሙ እንደ ባህር በሩ ጉዳይ ማለት ነው። እያንዳንዱን ጉዳይ እኛ ስናነሳው ወርቅ ነው፣ ሌላው ሲያነሳው ጨርቅ ነው። እኛ ካላል ነው ይቅር ሌላው ሲያነሳው አይሆንም። እኛ ስንለውስ ያዝበለው አይነት የእብድ ጨዋታ ነው፣ ያዙት የሞኝ ጨዋታ ማለት ማንን ላሞኝ እንደሚሉ ግን አላውቅምና፣ እንግዲህ በግልጽ የከተማ መጽ ጠርቷል። ለከተማ መጽ ምቹ የሆነ ኢትዮጵያ አለችው አላውቅም። እኔ ወይ እዛው ልብ ወለዳቸው ላይ ይሞክሯት አላውቅም። አብሮት ቁጭሎ ደግሞ እንዲህ እንዲላል መንግስት እርምጃ ይወስዳል ለእሷ ተዘጋጅተናል ይላል። በነገራችን ላይ ይህንን የተማሪዎቹን ጥያቄ ራሱ ማለት ነው የእኛ ነው ለማለት የሄደበት ርቀት ስፋቱ እኛን የመራ ነው ለማለት እንግዲህ ረግቧል ነገሩ። ተማሪዎቹ ራሳቸው ጥያቄያቸው ፖለቲካዊ እንዳልሆነ ተናግረዋል። እንዲሁ እንደጎመዣችሁ እንዲሁ እንደጓጓችሁ አለ። እንደ ጓጓችሁ፣ መቅረታችሁ ደግሞ የበለጠ ያሳዝናል። አይዟችሁ አይዟችሁ። ውይ ውይ ውይ፣ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። እና የከተማ አመፅ የለም ምቹ ሁናቴም የለም። ማለት የሴኩሪቲ ተቋማት ዝማኔ፣ ቴክኖሎጂው መዳበር፣ ሀገር የተሰራችባቸው ያሉ ማገሮች በጣም ብዙ ናቸው በነገራችን ላይ ተግባብተው መቃወም አይችሉም። ይሄ ሀገሪቷን ለማሸጋገር እንትን ሰርተናል የለውጥ ሀሳብ ለማምጣት ምናምን ሰርተናል የግንቦት ማኒፌስቶ ምናምን ይላሉ እነኛ አካላቶች። አሁን የነጀዋር የነልደቱና ህብረት ማኒፌስቶ ማኒፌስቶ የሰሩለት ይበታተናሉ። እንዳትሞክሩት፣ ይሄ ግንቦት ማኒፌስቶ የምናምን የምናምናችሁን እዛው ሀገረ ካዎፒ ላይ ሞክሩት። እንደ ኢትዮ ሶስት ስልሳ ካሜራ ተያይዛችሁ ስትሰዳደቡ ነው የምናያችሁ። ይሄ ማኒፌስቶ ምናምን የሚል ነገር ከጀመሩ አይሞክሩትም። ሲጀመር ማለት ልክ ማኒፌስቶ ሲያወጡ ቁጭ አድርጎ ሁለቱን ፊትለፊት ለፊት እራሳቸው ተባብረናል፣ ተሰብስበናል ምናምን የሚሉትን ኃይሎች አዲስ አበባ በረራ ናት ፊንፊኔ ናት ወልቃይት የትግራይ ነው የአማራ ነው ብለህ ብትጠይቃቸው እዛ ጋር ነው የሚጣሉት። ተስማምተው የሚቃወሙት የእኔ የሚሉት ነገር የላቸውም። የተሰበሰቡት በግለሰብ ጥላቻ ላይ የተመሰረተ ሀሳብን ለመንዛት ብቻ ነው። ከዛ ያለፈ እዚህ ግባ የምትባል አንዲት ሀሳብ የላቸው። ማኒፌስቶ ብለው ሰርተነዋል፣ ለውጡ ከእጃችን እንዳያመልጥ እንትን እንዳይሆን ሱዳን እንትን እንዳትመስል ምናምን የሽግግር መንግሥት እንዲህ ሰው የሽግግር መንግሥት እንዳለ እንዲሁ ሲቸጋገር ይኖራል። አሳዛኝ ተሸናፊ አሳዛኝ ተሸናፊ። አይዟችሁ። ሌላ ምን የምንለው ነገር የለንም በቃ ታሳዝናላችሁና እናዝንላችኋለን ከማዘን ውጪ ምንም የምንለው ነገር ስለሌለን ማለት ነው። አይዟችሁ ሌላኛው ጉዳያችን የህወሀት ጉዳይ ነው። ሌላኛው ጉዳያችን የህወሀት ጉዳይ ነው። ህወሀትም እንግዲህ እንደምታውቋት ምንድን ነው የአገር ሰው አሟሟቴን አሳምርልኝ ይላል። ህወሀት በእርጅና ወራቷ እንዲሁ የተንቀሸቀሸች ነው። ትላንትና አንድ ዘገባ ወጥቷል። ዘገባውን የማየት እድል ነበረኝና ህወሀት በአፋር ክልል በኩል ባደረገችው ትንኮሳ 18 ሺህ ገደማ ሰዎችን እንዳፈናቀለች ዘገባው ያትታል። አዲስ ስታንዳርድ ላይ የወጣ ዘገባ ነው። ህወሓት ያንን ሁሉ ማህበረሰብ እንዳፈናቀለች ነው የሚናገረው። ይሄ ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። እንደምታውቁት ተፈናቃዮችን መለሱልኝ፣ ተፈናቃዮቼ እንትን ብለውብኛል፣ ምናምን እያለ የሚያለቃቅስ ፓርቲ ራሱ ሌላ 18 ሺህ ሰዎችን የሰው ክልልስ ገብቶ ትንኮሳ ፈጽሞ አፈናቅሏል ማለት ነው። የፌዴራል መንግስቱ የፕሪቶሪያ ስምምነትን ለማጽናትና ለማስጠበቅ የሌሎች ሀገራትን ፍላጎትም ማለት የኢትዮጵያ ለማጥፋት የሚፈልጉ የሚታትሩ ሀገራትን ፍላጎትም ለማርገብ በትክክለኛው ብልሃት በተሞላበት መንገድ ለመንቀሳቀስ ሲል በጣም በጣም በስፋት የህዋትን የጦርነት ትንኮሳዎች ለማርገብ ሥራ ተመልክተናል። በጣም ይሄ ግን ሁሌ ይቀጥላል ማለት አይደለም። ሁሌ አይቀጥልም፣ ይሄን መታወቅ አለበት። ሁሌ ይሄ አይቀጥልም። ሁሌ ይሄ ካልቀጠለ የሚመጣው የሚታወቅ ነው። ጀነራል ታደሰ ወረደ ትናንትና አንድ ንግግር ተናግረዋል። ውስጣችንን መፈተሽ አለብን ውስጣችንን መፈተሽ አለብን ብለዋል። ከሰሞኑ አርሚ 15 ላይ የነበሩ ከኮር በላይ ያሉ አዛዦችም ለምግበይ ፊት ለፊት እንደነገሩት ማለት የሚያጠፋን ማንም አይደለም፣ የሚያጠፋን የትግራይ ህዝብ ነው እራሳችንን ካላረምና ካላስተካከልን ብለዋል። አሁን ምንም ጥቅም እንዳይሰጥ አድርገው ያንሳፈፉት የጊዜያዊ አስተዳደር ፕሬዝዳንትም ይሄንን ብለዋል። ከገባችሁ በጣም ትክክለኛው መፍትሄ እሱ ደብረ ደብረ ጽዮን ዊክነስ አለው አይ አግሪ ውድ አት ያየነው ነው የዳሰሰ ነው ነው የጨበጠ ነው ነው ምንም ጥያቄ የለውም። ደብረ ጽዮን ኢንኮምፒተንት ነው ምንም ጥያቄ የለውም። ሼሞን ሂም አሁን ራሱ አፍሮ ከስልጣን መውረድ ላይ የነበረበት ከስልጣን እኔ ከሆንኩ ለዚህ ሁሉ ምክንያት እኔ ከሆንኩ እንቅፋቱ እኔ ልውረድ ማለት ነበረበት። ይህንን ምንም ልንክደው አንችልም። ያየነው ነው። ከጦርነቱ በፊት አይተነዋል፣ በጦርነቱ ጊዜ አይተነው፣ ከጦርነቱ በኋላ አይተነዋል። ህወሓት ሙሉ ለሙሉ ጤነኛ አይደለም። የትግራይ ህዝብ ማወቅ አለበት ይሄን ኦፖዝ ማድረግ መቻል አለበት ደብረ ጽዮንም መቃወም አለበት ምክንያቱም አቅጣጫው ወደ ሌላ እየተቀየረ ነው ያለው በቃ ይሄ የደብረ ጽዮን አካሄድ ቶታሊ ሮንግ ነው አሁን ይሄ ቲፒኤልኤፍ አሁን እየሄደበት ያለው ህወሓት ራሱ ማለት ነው ቶታሊ ሮንግ የሚዲያ አጠቃቀም አያቅ የዲፕሎማሲ አፕሮች አያቅ እንዴት አፕሮች ማድረግ እንዳለበት አያቅ ስለዚህ ይህንን መቃወም መቻል አለበት ዲያስፖራው ምሁሩም ምንም ይሄ ቡድን የማይታረም የማይሻሻል፣ የማያዝን፣ የህዝብን ስቃይ የማይጋራ፣ የማያድግ፣ የአለቶች ስብስብ። ታረሙ፣ በጣም ታረሙ። ይሄ ሀገር ለማጥፋት የሚሰሩት ህብረት ይታወቃል። ከሰሞኑ ዘ ኢኮኖሚስት ያጋለጠባቸው ህብረት እንኳን በግላጭ የሚታይ ነው። አፋር ክልል የሰሩት ስራ የእነሱ አይደለም። አፋር ክልል ሰርገው ገብተው የሰሩት ስራ ቀጥታ የሻቢያ ትእዛዝ ነው የተሰጣቸውን ሽብሽ ትእዛዝ ነው አያስፈጸሙት። ይሄ ሁሉ መስዋዕትነት የሚከፈለው ለትግራይ ህዝብ ሰላምና ደህንነት ለኢትዮጵያም ዘላቂ ሰላምና ደህንነት ሲባል። ኢትዮጵያ የማደግ ተስፋ ያላት ሀገር ናት። እንደምንለው እንደሚከሷት የጦርነት አራራ የለባት። በጣም እንደውም በተቃራኒው ጦርነትን ለማስቀረትና ሰላማዊ አማራጮችን ለማጽናት እየታተረች እየደከመች እየለፋች ያለች ሀገር እንጂ በዛ መጠን በደም መለካት በዛ መጠን በደም መሰፈር ያለበትን ትጋት እየተጋች ያለች ሀገር ናት እና በጣም ያስቃችኋል። ሻዕቢያ አንድ ላይ እንደሚሰሩ የምታውቀው ሻዕቢያ ለማዝመት አፈሳ ጀምሯል። ህወሓትስ የእስር አፈሳ ጀምራለች። የነጌታቸው ረዳ ደጋፊ የሆኑትን፣ ህወሓትን የጠሏትን፣ ጥያቄ ያነሱባትን በሙሉ እያፈሰች ነው። ግን የህወሓትን ሞትም የህወሓትን ሙድቀትም ቅድም እንዳሳየኋቸው የራሳቸው አክቲቪስቶች እንደተናገሩት ነው። በቃ ህወሓት አብቅቶላታል፣ አብቅቶላታል። ምንም አሁን ታደሰ ወረደንም እንደምታቆት አንሳፍታለ እኔ ምንም ጀኔራል ታደሰ እዚህ ግባ የሚባል አይገባኝም። ማለት ትግራይን ከጊዜ አስተዳደሩ ማንሳፋዋት የሆኑ የሆኑ ወታደራዊ ሰዎች በጎበዝ አለቃ እንትን የምትል ምናምን ነው ማድረግ የሚፈልጉትና ትግራይን ኤርትራ ማድረግ ነው የፈልጉት የምንለው ሁሌ ለዚህ ነው። ትግራይን ኤርትራ ማድረግ ነው ፍላጎታችሁ። እሱን ግን ማድረግ አይችሉም። ሰው በሻቢያ ይቀናል። ይገርማሉ ኮ የሻቢያና የወያኔ ፍቅር ቶክሲክነቱ የት ድረስ እንደሚሄድ በጣም ነው የሚገርመኝ። ማለት ይህንንም ትቆራረጃላችሁ እያረፋችሁ እንጂ የምትቆራረጁትንም ነገር እየመረጣችሁ እንጂ ነው የምለው እኔ እና